የኔ ሴት ነጋ አይደል? ተመስገን በይ፣ ምክንያቱም አዲስ ቀን ሰጥቶሻል። ያለፈውን ረስተሽ ትተሽ እንደገና ልትሞክሪ ነግቶልሻል። ትላንት ደክሞሻል ነበር፣ ዛሬ ልትበረች ይኸው ነጋ። ትላንት ያስለቀሰሽን ዛሬ ሳቅሽን ልታሳየው፣ እንደገና ሌላ አዲስ ነገር ልትሞክሪ፣ እንደገና ልጠነክሪ ይኸው ነጋ። ተመስገን። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ይበል እያልኩኝ ዛሬ በድጋሚ መጥቻለሁ። ያው እንግዲህ እንደምታዩት ጽጌ ዛሬ ወደ ዚች ምድር ላይ ዱብ ያለችበት ቀን ነው። በጣም ደስ ይላል። ጽጌዬ እንኳን ተወለድሽ፣ መልካም ልደት ብያለሁ። ከዚህ በኋላም ደግሞ ጥሩ ነገር የምትሰሪበት ከመጥፎ ነገሮች ሁሉ ያሰብሹ የሚሳካበት ጊዜ ያደርግልሽ። ቀዲ ዘመንሽ የተባረከ ይሆንልሽ። ሰላማችሁ ብዝት ይበል። ዋይ ዋይ።